አሰላሙአለይኩም ወረሕመቱላሂ ወበረካቱ ወደዚህ ቻናል ቤተሰብ ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እስኪ ወዶች፣ የዛሬ ደግሞ አንድ ነገር ልበላችሁ። እኔ ሞክሬው ተጠቅሜበት የነበረ አንድ ነገር ነበረ። እንግዲህ እንደምታዩት እዚህ ጋር ደረጃዎች አሉ። ምን ልትለን ነው? ምን እያሳየችን ነው ብላችሁ ትወዛግቡ ይሆናል። በጣም ቀላል ነገር ነው። ወገባችሁን ለሚያማችሁ በተለይ ለማዲያም ቅመሞች እዚህ በጣም 24 ሰዓት ለምንቆም፣ ስራ ለሚበዛብን፣ ወገባችንን ለሚያመን ልጆች የሆነ ቀለል ያለ እንደ እንቅስቃሴ እንደ ቤት ውስጥ ማስታገዣ የሚሆናችሁ ነገር ነው። በነገራችን ላይ እኛ ስራው ስለሚበዛብንም እንደዚህ በጣም ስለምንቆም ይመስለኛል እንደዚህ ወገባችንን የሚያመን ያው ሁላችንም ጋለ ብዬ አስባለሁ ይሄ ነገር እና እኔ ከዚህ በፊት በጣም ነበር የሚያመኝ ወገቤንም፣ ከጎን እና ከጎን፣ እንጃ ብቻ በጣም ከባድ ነበረ። እና እዚህ ጋር ምን ታደርጋላችሁ? ደረጃ መውጣት ልክ እንደ ስፖርት ማለት ነው። እዚህ ጋር በመጀመሪያ መሆን ያለበት ጠዋት ላይ ነው፣ በባዶ ሆዳችሁ ልክ ከእንቅልፋችሁ እንደተነሳችሁ። ያው ፎቅ ላላችሁ ልጆች ነው ፎቅ ለሌላችሁ ልጆች አላሁ አለም ዋላህ ብቻ፣ ፎቅ ላይ እናታችሁ ለምትሰሩ ልጆች እንደዚህ አይነት ደረጃ ላላችሁ ልጆች መሆን ያለበት ማለት ነው። ደረጃ ላይ ስለሆነ የሚሰሩን ነገር እና ምን ታደርጋላችሁ ከእንቅልፋችሁ እንዴት ተነሳችሁ ወደ ስራ ሳትገቡ በፊት እንደዚህ ቦታ ትመጡና፣ በባዶ ሆዳችሁ ቁርስም ሳትበሉ በፊት ወደ ከታች ወደላይ ወደላይ ትወጣላችሁ፣ ወደታች ትወርድ ያላችሁ ወደ ላይ አወጣጣችሁ እንደዚህ ኖርማል ማንኛውም ሰው እንደሚወጣው ወይም እንደዚህ ዝም ብለን ለእንትን እንደምንወጣው ሳይሆን ወደ ኋላ ነው የምትሄዱት። ፊታችሁ ወደዚህ ሆነና የምትንቀሳቀሱት ወደ ኋላ የምትራመዱት ወደ ኋላ ነው ማለት ነው። እንዳትወድቁ ይሄን ከላይ እንትንት ጋር ያለውን ይዛችሁ ነው የምትሄዱት፣ ምክንያቱም ስለማታይ ወደ ኋላ። እዚህ ጋር ልብ ብላችሁ የምታዳምጡ ነገር አካሄዱ ይግባችሁ ማለት ነው። ዝምብላችሁ ኖርማል አካሄድ አይደለም የምትሄዱት። ኖርማል ማንኛውም ሰው እንደሚወጣው ሳይሆን ፊታችሁ ወደ ወደፊት ይሆንና እናንተ የምትራመዱት ግን ወደ ኋላ ነው የምትራመዱት። ወደ ኋላ ወደ ኋላ ወደ ኋላ ነው የምትራመዱት። እንዳትወድቁ ይሄንኛውን ከጎን ያለውን ይሄን እንትኑን ይዛችሁ ስቴፕ ባይ ስቴፕ ወደ ኋላ ትሄዳላችሁ። ላይ ከደረሳችሁ በኋላ እንደገና ተወርድ ያላችሁ ታች ታች ከወረዳችሁ በኋላ ደግሞ እንደገና ድጋሜ አሁንም ወደ ኋላ ወደኋላ ወደኋላ ወደኋላ ትሄዳላችሁ ማለት ነው። ይሄን ነገር እስኪ በተከታታይ ለሳምንት ያክል ሞክሩት። ሞክሩት ያኔ፣ ትንሽ ነገር ነው ወይም እንደዛ ነው ብላችሁ አትናቁ። ሞክሩት፣ መልሳችሁን በኮሜንት ላይ አሳውቁኝ ማለት ነው። እዚህ ጋ ግን ቀለል ላለ ነገር ነው የሚሆነው። ይሄ ነገር በጣም ለታመመ፣ ያኔ በጣም እንትን ላለ ሰው አይሆንም። ቢያንስ በስራ ምክንያት ለተጎዳን ቁመን ለምንውል ሀያ አራት ሰባት ለምንውል ልጆች ግን በደንብ ነው የሚሰራው ማለት ነው። እንዳልኳችሁ እኔ በጣም ነበር የሚያመኝ በፊት። ይሄንን ነገር ከሞከርኩት በኋላ ለተከታታይ ለሳምንት ያክል ነው የሞከርኩትኝ። ከዛ በኋላ ድጋሜ አልሞከርኩትም እስካሁን ድረስ እስካሁን የሚያመኝም ለቆኛል ማለት ነው። እና ሞክሩት እስኪ ሞክሩትና ኮሜንት ላይ አሳውቁኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ፣ ወዳችኋለሁ። ቪዲዮውን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ እንዲሁም ለሌሎች እንዲደርስ ሼር አድርጓቸው ማለት ነው። ወዳችሁ